ሰላም ሰላም ውድ ያገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ውላችኋል? ዛሬ ደግሞ በጣም ደስ ብሎኛል በነ ሀይሚና በእነ ብሩክ ጉዳይ መችስ እኔ እነሱን ነው ማየት የምወደው በእነሱን ነው ስለ እነሱን አስተያየት መስጠት የምወደው በጣም ከልቤ ስለምወዳቸው። በቃ በእነሱ ላይ የሚሰሩ ሰዎች በብዛት አሉ ግን ሁሉም ጥሩ ነገር ይሰራሉ ማለት አይደለም። አሉ ደግሞ በጣም ከልባቸው ወደዋቸው የሚደግፏቸው ጥሩ ጥሩ አስተያየቶችን ስለነሱ ደግሞ ጥሩ ጥሩ ነገሮችን መረጃዎችን አስተያየቶችን የሚሰጡ አሉ፣ ዩቱበሮች ያው እኔም ደስ የሚለኝ እኔ እንጃ ስለ ሌሎቹንም አለን፣ ግን ደስ የሚለኝ ስለ ናሀይምዬና ብሩክዬም በጣም ስለምወዳቸው ሁለቱንም ስለነሱ ሀሳብ መስጠት ደስ ይለኛል። ዛሬ ደግሞ በጣም ነው የተደሰትኩት። በእውነት እኔ እንደውም ቤት ውስጥ ዘለልኩኝ። በጣም ነው የተደሰትኩትና ትላንትና ብያለሁ፣ ምናልባት ሰርፕራይዝ ሊያደርግ ሊያደርገን ይሆናል ይህን ነገር ያደረገው እያልኩ ነበር። ሳስብ ሳሰላስል የነበርኩት ለምንም ነገር መቸኮል የለብንም ሁል ጊዜም። ምክንያቱም ዩቱብ ላይ የሚሰሩ ሰዎች ብዙ ጊዜ አንዳንድ ነገር ይደብቃሉ። ድንገት ነው ሰርፕራይዝ ይዘውብን የሚመጡት አንዳንዴ ፕራንክም ሲያደርጉ ምንም ሲያደርጉ እንግዲህ እያየናቸው ብዙ ጊዜ ቆይተናል፣ አይደል እና ያው ቢቻለው ብሩክ ሃይሚን ጥሏት ይሄዳል ብዬ አላስብም፣ በምንም ታምር ከተቻለ፣ ያው ግን አማራጭ ካጣ ነገሮች ካልተስተካከሉለት ነው እንጂ ዝም ብለን አዙረን ስናየው በአንድ ቀን አንድ ቀን ነው ፕራንክ የሰራችው በንጋታው የእሷን ነገር አበላሽም እንዳለው ትኬቱንም አይቆርጥም ሌላም እርምጃ አይወስድም ብዬ ነው የማስበው። ግን ትላንትም የተናገረው ሰፕራይዝ እንደው ቀኑን በሙሉ ሰፕራይዝ ሊያረገን ነው ብዬ እያሰብኩ ነበር። እንደውም ከሌላም ከጓደኞች ጋር እያወራን ነበር ስለዚህ ጉዳይ። ግድ የለም፣ ይሄ ብሩክ ሰፕራይዝ ሊያረጋት ነው ወይም አልተሳካለትም። በቃ ይህን ያልኩት ግን ብዙ ዩቱበሮች ስመለከታቸው አንዳንድ ዩቱበሮች ያው እንደኔ የሚሰሩ ያው እኔ ገና ጀማሪ ነኝ። ለነገሩ ብዙ ምን የራሴን እንትና አይደለም፣ ግን እንዲሁ አስተያየት መስጠት ደስ ስለሚለኝ ነው። ባለኝ ጊዜ በጣም ጊዜ ሲኖረኝ ማለት ነው። ጊዜ አንኖረንም፣ ብዙ ጊዜ ውጭ ሀገር ምን ኖር ሰዎች፣ ጊዜ ሲኖረኝ እስቲ ቆይ ብዬ ወደ ማታ አንዳንድ አስተያየቶችን እሰጣለሁኝ። ግን ያው ውሸት ነገር በቃ እዛ ከሴት ጋር ሊሄድ ነው የውሸት ነገር ወዲና ወዲያ መሯሯጥ ጥሩ አይደለም። ልጁንም የተለየ ስም መስጠት ጥሩ አይደለም። እንደዛ የሚያደርግ ልጅም አይደለም። ልጁ ኒወ ሀይም እየተደስታ ስላየን በጣም ደስ ብሎናል። በጣም ነው ደስ ያላት፣ እኛም በጣም ነው ተጋባቢኝ በሆነት እንዴት አድርጌ እንደጨረስኩት ፕሮግራሙን ለነገሩ እያሳለፍኩ ፕሮግራማቸውን አይቼ አላቅም ከመጀመሪያው ጀምሮ የሚያደርጉት ነገር ደስ ስለሚለኝ ሙሉን የተከታተልኩት። እሱ እንደውም ሳታቋርጡ ተመልከቱ መጨረሻ ላይ ሲል የሆነ ወረቀትም ኪሱ ከኋላ ሳይ ተጠራጥሬ ነበር። ትላንትም ሙሉ ለሙሉ እርግጠኛ ጥሏት ይሄዳል ብዬ እርግጠኛ አልሆንኩም። ምን የሆነ ሰፕራይዝ ሊያረገን የፈለገው ነገር አለ እንጂ በአንድ ቀን ይህንን ነገር አያቋርጠው። ምክንያቱም ምንም ሰዓታት ያው ሰዓታት አንዳንድ ነገሮችን ሊለውጡ ይችላሉ አንድ ደቂቃም ቢሆን አንድ ሰዓትም ቢሆን አንድ ነገር ለማበላሸት ቀላል ነው፣ ግን ብሩክ በፍጹም እንደ ከተቻለ እንደ ቦሆነ ነገር ባይሳካለት ነው እንጂ ከተሳካለት ምንም ጥሏት አይሄድም። ምድ አስተሳሰብ ነበር የነበረኝ እስካሁን ሰዓት ድረስ እስከዬ ተበቀዋቸው ስካውን ድረስ ልቤ በቃ ምንም እንተናላል ሰርፕራይዝ ሊያረጋት ነው ነው ያሰብኩት። እንደዛም ባያደርግ በቃ ሃይሚን አምናበታለች። በቃ ብሩክ ደርሶ ለአንድ ሳምንት ሁሉንም አከናውኑ ይመጣል ብዬ ነው። ግን አንዳንዶቹ በቃ ሃይሚ መሄድ አልቻለችም፣ በቃ ብሩክ ግን ደርሶ ይመጣል የሚሏሉ፣ አንዳንዶቹ ደግሞ የተለያየ ብሩክ የሚሄደው እዛ የምትቀበለች በቃ የተለያየ ነገር የምታሰራጩ ሰዎች አላችሁ። ለምንድን ነው የማትጠብቁት? ፕሮግራም ውስጥ የሚለቀቅ ብንጠብቅስ። ያው አንዳንድ አስተያየት መስጠት ጥሩ ነው፣ በአንዳንድ ደስ በሚል ነገር ላይ በቃር በእነሱ ላይ ሆኖ ባላወቅነው ነገር ላይ አስተያየት ባንሰጥ። እኔ ፕሮግራማቸውን እየጠበቅኩ ነው። እኔ ችግር የለብኝም። ፕሮግራማቸውን ጠብቄ መጨረሻ ላይ ካየው በኋላ አስተያየት መስጠት ምፈልግ። ብዙዎችም ደና የሚሰሩ ልጆች እንደዛ ነው የሚሰሩት። አሁን ሪያክት የሚሰሩ ወንዶች አውቃለሁ። በጣም ከታተላቸው ፕሮግራማቸውን ጠብቀው የሁሉንም የሚሰሩት፣ ሪያክት የሚያደርጉትም ያው ሪያክት ስለሚያደርጉ ብቻ አይደለም፣ ጥሩ አስተያየት የሚገነብ አስተያየት ነው የሚሰጧቸው። እና አሁንም ግን እኔ በመሀል አንዳንድ ነገር አይቻለሁኝ እና ያ ነገር ጥሩ አይደለም። የሁለቱንም አእምሮ ይጎዳል። እሷ ደግነቱ እንኳን ዛሬ ነገራት እንኳን ነገ ሊሄዱ ሆነ እንጂ ዛሬ እንደው ለሃይሚን የሚጎዳ የሚጎዳ ነገር ነው። አንዳንድ ኢትዮጵያች፣ ሲሰሩ የነበሩት እኔ ለምን እንደዛ እንደሚያደርጉ በእነዚህ በልጆች ላይ ምን አይነት ነገር ተንኮል፣ ምን አይነት ነገር እንዳላቸው ከነዚህ ልጆች ላይ ለምን እጆቻቸውን እንደማያነሱ አይገባኝም። ሃይሚን የሚጎዳት ነገር በቃ የሚሄደው እንደዚህ ነው። የሴት ድምጽ ሁሉ እየተቀረጸ በቴሌፎን ሪኮርድ የሆነ ነገር እየቀረጹ በቃ የሆነልች ልጃለች ልጅ አለች እሷ ጋር ነው የሚሄደው። እሱ ደግሞ ዛሬ ወጥቶ ተናገረ። ሕፃን አደለውም። ምን እራሴን እንጠብቃለሁ። ስለምታስቡልኝ በጣም አመሰግናለሁ። አንዳንድ ነገሮችን ሰዎች ሼር አድርገውልኝ አይቻለሁ። ይሄ መገመት ነው። ደስ አይልም በእውነት ደስ አይልም። ያልሆነ ስም ለሰው አነስጥ ብሩክ እንደዛን አይነት ልጅ አይደለም። በጣም ጨዋ ልጅ ነው፣ ምክር የሚሰማ ልጅ ነው፣ ሰው የነገረውን ነገር ተግባራዊ የሚያደርግ ቁጥብ የሆነ ልጅ ያው አንድ አመት ያህል እኮ ምንም ነገር በመሃላቸው ሳይገባ ቢጣሉም ቢጋጩም መልሰው ደግሞ ጥፋታቸውን አውቀው ተታርቀው አንድ አመት ያህል አብረው የኖሩ ልጆች ናቸውና። የማይሆን ነገር ባንናገር በዚህ በኩል አቀብ ደግሞ የእሱ ለማንም ሰው መልስ የሚሰጥ አይደለም። ምናልባት ቴክስታችሁን ሊያነብ ይችላል፣ ግን ዝም ብሎ የማንን የሚያገኘውን ሁሉ ስልክ መልስ የሚመልስ ልጅ አይደለም። ልጁ የሚያናግረውንና የማያናግረውን መልስ መስጠት ያለበት ለማን እንደሆነና መልስ መስጠት የሌለበትን የሚያውቅ ልጅ አዋቂ ልጅ ነው። ነገሮችን ያስተውላል። እንደዚህን አይነት ልጅ ቢሆን ኖሮ እስካሁንም አርፎ አይቀመጥም። እስካሁንም ከሀይሚ ጋር አብረው ዘልቀው እዚህ ደረጃ አይደርሱም ነበር። ለማድረግ ምንም የያዘው ነገር የለም። ግን እሱ አላማ ያለው ልጅ ነው። መስራት የሚፈልግ ልጅ ነው። እራሱን ማሻሻል፣ ቤተሰቡን የሚለውጥ ትልቅ ቦታ መድረስ የሚፈልግ ልጅ ነው። በመሀል እየገባችሁ የማይሆን ወሬ አታውሩ። በቴሌፎን አግኝተነዋል። በቴሌፎን አግኝቼው እንደዚህ ብሎኛል። አያደርግም፣ እኔ እርግጠኛ ነኝ። በእውነት እርግጠኛ ነኝ። አያደርግም ስለማቅ ነው። አያደርግም፣ እንደዛም አያደርግም። የማይሆን ስም አትስጡት እና እኔ የራሳችሁን ስራ ስሩ። ወይ አይታችሁ ብዙ አስተያየት የሚሰጥበት ነገሮች አሉ። አይታችሁ የራሳችሁን ሀሳብ ብታቀርቡ ይሻላል። በዚህ ሰዓት ደግሞ ሃይሚዬ ምን ይሰማታል ብላችሁ ለእሷም ሴት ስለሆነች እዘኑላት። ምክንያቱም ይህን ልጅ ትወደዋለች፣ ታፈቅረዋለች። በተለያየ አቅጣጫ የተለያየ ኢንፎርሜሽን ሲመጣ የተሳሳተ ኢንፎርሜሽን ሲመጣ የተሳሳተ መልክቶች፣ የተሳሳተ የምታደርጉትን ነገሮች ስታይ ይቺ ልጅ ምን ይሰማታል? ምችስ አፍቅሮ የማያውቅ ሰው የለም። ያፈቀረ ሰው ይህንን ሁሉ ነገር ያውቃል። እና የምናደርገውን ነገር ብናስብ ብንጠነቀቅ። ምንም አይነት መልስ አይመልሱላችሁም። እሱ ብልግና መልስ አይመልስላችሁም። ማለት እኔ እንጃ እንደዚህ ብሎኛል፣ እንዲህ ተናግሮኛል በተለይ የምትሉ ሴቶች አይሰጣችሁም። እኔ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። አይሰጣችሁም እንደዚህን አይነት መልስ። በእንደዚህን አይነት መልኩም አያናገራችሁም። እሱ ማንን እንደሚያናግር ለማን መልስ እንደሚሰጥ እራሱ ጠንቅቆ የሚያውቁ ሰው ነው ግን ዛሬም ደግሞ ራሱ ወጥቶ ተናግሯል ግን እኔ በነገራችን ላይ ሁለቱ ስለተደሰቱ አብረው ስለሚሄዱ በጣም ደስ ብሎኛል። ጉዟቸው የተቃና ይሁንላቸው። በሰላም ደርሰው ተደስተው የሚፈልጉትን ነገር ሁሉ አድርገው በሰላም ይምጡ። መስራት አለበት መሄድ አለበት። በእርግጥ እውነት ነው። በአሁን በአዲስ አበባ ኑሮ የዩቱበር ገንዘብ ብቻ ስለከፈላቸው የዩቱብ ገንዘብን እየተቀበሉ ብቻ መኖር የለባቸውም። አሁን ዩቱብ የሚሰሩ አሁን ትላልቅ አንዳንድ ሰዎች በተጓዳኝ ስራም ይሰራሉ። ስለዚህ ስራ መስራት አለበት። ይህ ልጅ ገና ልጅ ነው፣ መስራት አለበት። እናቱ መርዳት ይፈልጋል። እንደገና ለራሱ ሕይወት ደግሞ ለወደፊት ሕይወቱ የተለያየ ነገሮችን ማሟላት አለበት። በወጣት ከዚህ እድሜው ነው ስራ ውስጥ መግባት ያለበት። ስለዚህ ለስራ መነሳሳቱ፣ መስራቱ፣ መበረታታት የሚያስፈልገው ልጅ ነው። ያሰበው ነገር ሁሉ ይሳካለት። እናቴንም ማሙኛ አሟታል ብሎ ማታ ሲናገር ሰምቻለሁ። ማታ ነው የሰማሁት። ቤቱ እግዚአብሔር አምላክ እናቱን ይማርለት፣ አይናቸውንም እግዚአብሔር ይማርለት ይፈውስለት፣ እድሜና ጤና ይስጥለት ለእናቱ። ሃይሚና ብሩክዬ አብረው ስለሚሄዱ በጣም ደስ ብሎኛል። እንግዲህ የምስራች ነው ለእኛ ደብቆ ያስቀመጠው የምስራች ነው። በጣም ተደስቻለሁ። እንግዲህ የተቃና መንገድ ያርግላቸው። በዛ ደግሞ ሄደው ጥሩ ጥሩ ነገር ያሳዩናል ብለን እንጠብቃለን። ሰላም ሁኑልኝ።